ጠንካራ የአገረ መንግስት ግንባታ የሁሉንም ዜጎች ተሳትፎ የሚሻ ጉዳይ ነው። ይህንኑ መነሻ በማድረግ በህብረትና በጋራ ከፍተኛ ስራዎች በሀገሪቱ እየተሰሩ ይገኛሉ። ከሶስት ዓመት በፊት በተመሰረተው ሸገር ከተማም በርካታ ሰው ተኮር የሆኑና የሀገሪቱን ኢኮኖሚ የሚያፋጥኑ የልማት ስራዎች ሲከውኑ ቆይተዋል። በከተማዋ ጉብኝት ያደረጉትና ከተለያዩ የክልሉ ክፍሎች የተውጣጡ መምህራን በሸገር የተሰሩ ስራዎች ተጨባጭ ስለመሆናቸው ነግረውናል። ኢንዱስትሪም ጉብኝት ይናል ከዛ አልፎ ደግሞ ሌላ ትምህርት ቤቶች እየተሰሩ ያሉ ትምህርት ቤቶች ጎብኝተናል። መዝናኛ ቦታዎችን ጎብኝተናል። ይሄ የኦሮሚያ ጠቅላይ ፍርድ ቤትን ህንጻም ጎብኝተናል። የተሰሩት ስራዎች ሁሉ በጣም ደስ የሚሉና፣ ከህዝቡ ፍላጎት ጋር የሚሄዱ ፣ ለወደፊቱም ሊጠናከር የሚገባ በሌላ ቦታም ሊስፋፋ ያለ የሚገባው ስራ ነው ብዬ ነው የማስበው። ነው ተስፋ የሚሰጡ ስራዎች እየተሰሩ መሆኑም በሸገር ከተማ ይቴናል። በተለይ በትምህርት ጥራት በትምህርት ተሞክሮዎች እየተሰራ ያሉት እየተገነባ ያለው የሳይንስና ቴክኖሎጂ ለወደፊት ለወጣቶች ለወጣት ተማሪዎች በጣም ደስ የሚል ስራ ነውና ለወደፊትም በዚሁ ቢቀጥል ሀገራችን ባደጉት እጣ ፈንታ እንደምትሰለፍ ጥርጣሬ የለውም እላለሁ። የተለያየ ቦታ ተከፋፍለን ያየነው ሱሉልታ ላይ ነበርን። ሱሉልታ ስታዲየምንም ጎበኘን። ብዙ ከፍርቱም የሚረቡበትን ክላስተሮችንም አይተናል። በዚህ በትንሽ አመት ውስጥ ብዙ ነገሮችን አይተናል። እስፔሻሊ በዘንድሮ በአሁኑ ጊዜ የተሰሩት መሰረተ ልማቶች ዘንድሮ ያልቃሉ ተብሎ የማይገመቱ በትንሽ ጊዜ የመጡ ለውጦች በጣም የሚያስደስቱና የሚያስደምሙ ናቸው፣ ተደሰተናበታል ለማለት የልማት ስራዎቹ ተነሳሽነትን የሚፈጥሩ በመሆናቸው በየአካባቢያችን መሰል ተግባራትን ለመከወን እንጥራለንም ይላሉ። አገር ጠንካራ መሰረት ላይ የምትገነባውም በተመሳሳይ ስራዎች ላይ በመሆኑ በየሙያ መስካቸው ጠንክሮ በመስራት ለተሻለ እድገት ሚናቸውን የሚወጡ መሆኑንም ነግረውናል። ማምር ለዜጎችን ለወደፊቱ ያዘጋጃል፣ ይቀርጻል፣ ያስተምራል በዚህ እንኳን ሲታይ እያ የተሰሩ ያሉ ስራዎች ማሚራን የሚሰሩ ስራ ላይ ትኩረት አድርገው በብቃት በብቃት እንዲሰሩ የሚያነሳሳ ነው። ይሄ ያክልት በአጭር ዘመን ውስጥ በአጭር ጊዜ ውስጥ ሲሰሩ ሌላ ቦታም እንደዚህ ቢሰራ ማስራት ይቻላል የሚል አሳብና ማነሳሳት ነው የሚሰጥና በጣም ደስ ብሎኛል። እኛውን እዚህ በሸገር ከተማ ያዩነው ነገር ከዚህ በፊት የተነበረነው ቦታ ተነስተን ትልቅ ስራ ከዚህ ያገኘው ኤክስፕራንስ የተለያየበት ቦታ ወይም በወረዳ በቀብላችን ገብተን ትልቅ ስራ ልንስራ ሃላፊነትም እንቀበላለን ማለት ነው። ሁሉም ነገር የሚመጣው ከትምህርት ቤት ነው። ትምህርት ቤት ተማሪ ላይ ነው፣ ጀኔሬሽን ላይ ነው የሚሰራው። አስተማሪ ሲነገር ስለ አስተማሪ ሲነገር ስለ ጀኔሬሽን ነው እና ይሄ ተማሪዎችን ከስር እኛም አሁን ይህንን ስናይ ሞራላችን ወዲህ ነው የሚመጣው ጀኔሬሽንን በኳሊቲ ወይም በጥራት የማፍራት ነገር ነው ውስጣችን የምናጠው። በኢትዮጵያ ዘርፈ ብዙ የልማት ስራዎች እየተሰሩ ይገኛሉ ያሉት ደግሞ የኦሮሚያ ክልል ትምህርት ቢሮ ምክትል ኃላፊ ዶክተር ገላና ወልደ ሚካኤል ናቸው። ይሁንና እነዚህን የልማት ስራዎች ለማጠልሸት የሚጥሩ አካላት በመኖራቸው ከመምህራን ጋር በተደረገ ውይይት ተጨባጭ የሀገሪቱ ስራዎች የተገለጹበትና ጉብኝቱ የሚያንኑ የሚያግዝ ነው። ከትምህርት ቤት ጀምሮ በወረዳ ደረጃ በዞን ደረጃ አሁን ደግሞ በክልል ቀጥሎ ደግሞ በፌዴራል ደረጃ ይካሄዳል ለምንድ ነው ምክክር የሚያስፈልገው የሚለው አክቹዋሊ ሁለት ነገር ነው አንደኛ ይሄ መንግስት ምን እየሰራ እንደሆነ ስለ ብልጽግና ስናወራ ምን ማለት እንደሆነ ምንድ ነው መበልጸግ ምን እየተሰራ ነው የሚበለጸገው የሚለውን እንዲረዳ ማለት ነው ይህንን ነገር በየወረዳቸው በየዞናቸው ውይይት ሲያደርጉ እዛው ዞናቸው ውስጥ ያለውን እንቅስቃሴና የልማት ስራዎችም ሲጎበኙ መጥተዋል። ይሄ አንዱ እሱ ነው። ሀገራቸው ውስጥ ምን እየተካሄደ እንዳለ በተጨባጭ ማወቅ እንዲችሉ ነው፣ ምን እየተሰራ እንደሆነ። ሌላው የሀገራቸውን ተጨባጭ ሁኔታ መረዳት እንዲያስችላቸው። መምህር የነገን ትውልድ በመቅረጽ የሀገር መጪ ገጽታ እንዲፈካ ከማድረግ ባሻገር ከማህበረሰብ ጋርም በቅርበት የሚገናኝ ነው። በዚህም በጉብኝታቸው ያገኙትን ግንዛቤ ለትውልድና ለማህበረሰቡ ተደራሽ እንዲሆን ያደርጋሉም። መምህር ነገሮችን ፈጥኖ የሚረዳ ነው። ፈጥኖ የሚረዳ ብቻ ሳይሆን የተረዳውንም ደግሞ ለማስረዳት ሰፊ መድረክ ያለው የህብረተሰብ ክፍል ነው። ስለዚህ እየተሰሩ ያሉትን የልማት ስራዎች በዛው አጋጣሚ እየተፈጠሩ ያሉትን የስራ እድሎችንም እያየ ነው፣ እየተረዳ ነው። ከዚህ በኋላ እሱም በዚህ ስራ ፈጠራ ውስጥ የመሳተፍ ልጆቹ ደግሞ በአዲስ ነገር በማፍለቅና በመረዳት ድርሻ እንዲኖራቸው የማስተማር የማነቃቃት፣ የማነሳሳት ኃላፊነቱን እንዲወጣ ነው ማለት ነው። ላለፉ ቀናት ሲካሄድ የቆየው ውይይት የተለያዩ ርዕሰ ጉዳዮች የተነሱበት ሲሆን በነገ ዕለትም በክልል አቀፍ ደረጃ የማጠቃለያ መድረክ ይካሄዳል።